ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ። የግንቦት 6 2017 ዓ.ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አመራ ሰፋ ብሬያችሁ ቆያለው። በቅድሚያም አርዕስቶቹ እናስ። ጎንደር ሊማሊሞ ገደል ስር ታላቅ ድል ተገኝቷል። የሊማሊሞ ታላቅ ድል ምንድን ነው? ዝርዝሩን ከዜናችን ተሰሙታላችሁ። ጎጃም ላይ ፋኖ ከፍተኛ ትርጉም የሚሰጠው የጀግንነት ስራ ሰርቷል። ቡሬ ከተማ ላይ በፋኖ የተሰራው የጀግንነት ስራ ምንድን ነው የሚለውን ዜናችን በዝርዝር ያስደምጣችኋል። ህወሓት ለሁለተኛ ጊዜ ተሰርዟል። ከዓመት በፊት በብልጽግናው ሊቀመንበር ልዩ ትብብር ከመሰረዝ የተመለሰው ህወሓት ዛሬ ግን ሁለተኛ ላልመልሰው ሰርዥዋለሁ ሲል የብልጽግናው ምርጫ ቦርድ አስታውቋል። ይህን ተከትሎ ሲያሻኝ ጭስ ወጋኝ ብሎ ህወሓት ባለማጣ በኩል ጦርነት መክፈቱ ተሰምቷል። ዝርዝር ዘገባ አሰናድተናል ትሰሙታላችሁ። አቡነ ጴጥሮስን ጨምሮ ሦስቱ ቅዱሳን አባቶች አዲስ አበባ ሳይገቡ ዓመታዊ የቅዱስ ሲኖዶስ ርከበ ካህናት ጉባኤ ዛሬ ተጀምሯል። ወደ ኢትዮጵያ እንዳይገቡ ተከልክለው የነበሩና ክልከላው የተነሳላቸው ሦስቱ ቅዱሳን አባቶች በስብሰባ ያልተገኙት በምን ምክንያት ነው? አቡነ ሉቃስ በጉባኤው ይታደማሉ ወይስ? ዜናችን በዝርዝር ያስደምጣችኋል። የፕሮግራም ማስታወቂያ። ለክቡራን የጣና ቴሌቪዥን ቤተሰቦች፣ ጣና ቴሌቪዥን በየዕለቱ ከሚያቀርባቸው ዕለታዊ ዜናዎች በተጨማሪ ሰፊ ዝግጅት የተደረገበት ጣና ዕለታዊ የተሰኘው ፕሮግራማችን ከዛሬ ጀምሮ በየዕለቱ ከሰኞ እስከ ቅዳሜ ይቀርብላችኋል። ጣና ዕለታዊ የተሰኘውን ፕሮግራማችን ለመከታተል የጣና ቴሌቪዥን ሁለተኛውን ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። ሰብስክራይብ አድርጋችሁ በቋሚነት ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጣና ቴሌቪዥን ከሐቅ ጋር። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። በቅድሚያም ከሊማሊሞው ተራራ ስር የተገኘውን ታላቅ ድል እናስደምጣችሁ። ጎንደርና ሸዋ ላይ ፋኖ ታላቅ ድል ተቀዳጀ። የአማራ ፋኖ አንድነት በጎንደር ከሊማሊሞ ተራራ ስር በምትገኘው ዛሬማ ከተማ ላይ ታላቅ ድል መቀዳጀቱን ከቦታው በደረሰን መረጃ ለማወቅ ችለናል። ከፍተኛ ወታደራዊ ጠቀሜታ አለው የሚባልለት የብልጽግናው ሰራዊት ትልቁ ምሽግ የተሰበረበት የዛሪማው ተጋድሎ ከአስር በላይ የብልጽግና ሰራዊት እርምጃ እንደተወሰደባቸው ምንጮቻችን ገልጸዋል። ከፍተኛ ወታደራዊ ጠቀሜታ አለው የሚባልለት የብልጽግናው ሰራዊት ትልቁ ምሽግ የተሰበረበት የዛሪማው ተጋድሎ ከአስር በላይ የብልጽግና ሰራዊት እርምጃ እንደተወሰደባቸው ምንጮቻችን ገልጸዋል። የብልጽግናው ሰራዊት ከደባርቅ ወደ አድርቃይ ሎጂስቲክስ በሚያመላልስበት በዚህ ቀጠና ከሚገኙ ጠንካራ ምሽጎች መካከል አንዱ የሆነው ይህ ምሽግ በፋኖ ብርቱ ክንድ መሰበሩን ተከትሎ ከፍተኛ ኃይሉን ይዞ ወደ አድርቃይና ሊማሊሞ አቅጣጫ ማፈግፈጉን የአይንማኞች ተናግረዋል። የአማራ ፋኖ አንድነት በጎንደር የራስ አሞራ ውብነ ኮር ድብ ጠለምትና ጭና ክፍለ ጦር አባላት ባካሄዱት ተጋድሎ የተገኘውን ድል አስመልክቶ ምንጮቻችን ሲናገሩ የብልጽግና ሰራዊት በአካባቢው ከፍተኛ ግፍ ሲፈጽምብን ነበር የቆየው። በተለይም ሴቶች በነፃነት መንቀሳቀስ ፈተና ሆኖባቸው ቆይቷል ሲሉ የፋኖ ድል የህዝብ ነፃነት ምንጭ መሆኑን ገልጸዋል። በሌላ የተጋድሎ መረጃ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሁለቱም ኮሮች በቅንጅት ባካሄዱት ውጊያ ታላቅ ድል መጎናጸፉን አስታውቋል። የአማራ ፋኖሹ አጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር የሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን ባደረሰው መረጃ እንዳስታወቀው የማሐመድ ቢሆነኝ ኮርና አጼ አምደ ጽዮን ኮር በጥምረት ፈጥረው የጋራ ኦፕሬሽን በመስራት በመራ ቤት የቀጠና የጠላት ወራሪ ኃይል ላይ ከፍተኛ ኪሳራ ያደረሰ ድል ተጎናጽፏል ብለዋል። ኮሩ ሚዲያና ኮሚኒኬሽን ክፍል መረጃ አክሎም ዛሬ ግንቦት 6 ቀን 2017 ዓ ም ከንጋቱ 12 ሰዓት ጀምሮ ጠላት ከሁለት አቅጣጫ ያለ የሌለ ኃይሉን ያንቀሳቀሰ ሲሆን በመራ ቤት አውራጃ ከዓለም ከተማ የተነሳው ራሱን ጥምር ጦር ብሎ የሚጠራው ቡድን ወደ ላይቤት ከዞማ ተራራ እስከ ቸጉራ ካራ ወንጭት ቀበሌ ድረስ ለመሄድ ባደረገው እላ አስጨራሽ ውጊያ የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር የታደለ ጠና ሻለቃ ከፍተኛ ድልን ተጎናጽፋለች ሲል ገልጿል። በዚሁ የሸዋ ቀጠና በሌላኛው የውጊያ ግንባር የተካሄደውን ተጋድሎ ሲገልጽም ጠላት ተጨማሪ ኃይል ከመንዝ ቀጠና መነሻውን ዘምሮ ከተማ በማድረግ ኃይሉን ለማስገባት ቢሞክርም የደጅ አዝማች ተሰማ እርገጤ ክፍለ ጦር አንደኛ ሻለቃና ና አጼ ዘርዓ ያዕቆብ ክፍለ ጦር ጣይቱ ብርጌድ አሳምነው ሻለቃ የተናበበ ጥምረት በመፍጠር ከዘረት እስከ አጠረትና ኮለሽ ቀጠና ድረስ በመሸፈን ጠላትን ከፍተኛ ኪሳራ ያደረሰበት ድል ተጎናጽፏል በማለት ተናግሯል። ዛሬ በተካሄደው አውደ ውጊያ የብልጽግና ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራን ማስተናገዱን የገለጸው የኮሮ ኮሚኒኬሽን ክፍል በሶስት አምቡላንስ አስከሬንና ቁስለኛውን በማመላለስ ወደ ዓለም ከተማ እናት ሆስፒታል ማስገባቱን አስታውቋል። የጣና ቴሌቪዥን የሆስፒታል ምንጮቻችን በበኩላቸው ከ20 የሚበልጥ ቁስለኛ ወደ ሆስፒታላችን ገብቷል፣ ባለፉት ሁለት ሳምንታት ብቻ ከመቶ በላይ ቁስለኛ ወደ ሆስፒታል ገብቶ ሙያዊ እርዳታ አድርገንለታል ብለዋል። የአጼ ዳዊት ክፍለ ጦር ታደለጠና ሻለቃ የህዝብ ግንኙነት መምሪያ ኃላፊ ፋኖ የለፍ ጌታቸውን ዋቢ በማድረግ የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ነው መረጃውን ያደረሰን። ወደ ተከታዩ መረጃችን አለፍን። አሁንም ቆይታችሁ ከኛ ጋር ይሁን። በብልጽግና የታፈኑ ታዳጊዎችን ፋኖ አስለቀቀ። የብልጽግና አገዛዝ በአማራ ሕዝብ ላይ ለሚያካሄደው የተራዘመ ጦርነት ከፍተኛ የሰራዊት ምልመላ እያደረግና እያሰለጠነ መሆኑ ይታወቃል። የባዴን ሚልሻና ካድሬዎችን በመንገድ መሪነት እየተጠቀመ በርካታ የአርሶ አደር እና የድሃ ልጆችን አስገድዶ በካምፕ አስቀምጦ ሰንብቶ ነበር። እነዚህን የአርሶ አደር እና የድሃ ልጆችን አስገድዶ ወደ ማሰልጠኛ ለመውሰድ እየተንቀሳቀሰ ባለበት ሰዓት የአማራ ፋኖ በጎጃም ቡሬ ከተማ ላይ ከ20 በላይ ታዳጊዎችን ማስለቀቁን ከቦታው የደረሰን መረጃ ያመላል። የብአዴን ሚሊሻና ካድሬዎችን በመንገድ መሪነት እየተጠቀመ በርካታ የአርሶ አደር እና የድሃ ልጆች አስገድዶ በካምፕ አስቀምጦ ሰንብቶ ነበር። የነዚህን የአርሶ አደርና የድሃ ልጆችን አስገድዶ ወደ ማሰልጠኛ ለመውሰድ እየተንቀሳቀሰ ባለበት ሰዓት የአማራ ፋኖ በጎጃም ቡሬ ከተማ ላይ ከ20 በላይ ታዳጊዎችን ማስለቀቁን ከቦታው የደረሰን መረጃ ያመላክታል። እድሜያቸው ለውትድርና ያልደረሱትን ታዳጊዎች ጭምር አስገድዶ ወደ ውትድርና ማሰልጠኛ ማስገባቱን ተከትሎ በርካታ ዓለም አቀፍ ተቋማት ተቃውሟቸውን ማሰማታቸው ይታወሳል። የሃይማኖት ተቋማትም ቢሆን ተማጽኗቸውን እያስደመጡ ቆይተዋል። ሆኖም የተቋማቱን ተቃውሞም ሆነ የወላጆችን ጩኸት ከመጤፍ ያልቆጠረው ኦህዲድ ብልጽግና ታዳጊ ህጻናትን ወደ ወታደራዊ ማሰልጠኛ ማዕከላት በስፋት አስገብቷል። በዚሁ መሰረት ምዕራብ ጎጃም ዞን ወደሚገኘው ብር ሸለቆ መሰረታዊ የውትድርና ማሰልጠኛ ማዕከል እየተጓዙ ከነበሩት የአማራ ልጆች መካከል ቡሬ ዳሞት ብርጌድ ቡሬ ከተማ በቅርብ ርቀት ጠብቀው ተገደው ወደ ማሰልጠኛ ሊገቡ የነበሩትን ከ20 በላይ ታዳጊዎችን ማስቀረታቸው ታውቋል። ይህ በእንዲህ እንዳለ በዚሁ ምዕራብ ጎጃም ቀጠና የብልጽግናው ሰራዊት ፍኖተ ሰላም ከተማና መንኩሳን ጨምሮ በአካባቢው የሚገኙ ንጹሐንን በግፍ መጨፍጨፉን ምንጮቻችን ተናግረዋል። የዓይን እማኞች አክለውም በአካባቢው የሚገኙ የአብነት ተማሪዎችን እያሳደዱ ነው የገደሏቸው። በተለይም ቅድስት ክርስቶስ ሰምራ ገዳም አቅራቢያ በሚገኝ አካባቢ ባለፉት 72 ሰዓታት ከአምስት በላይ የአብነት ተማሪዎች ተገድለዋል ብለዋል። በዚህ አካባቢ ከውራት በፊትም በተመሳሳይ ከ20 በላይ የአብነት ተማሪዎች በግፍ መገደላቸው ይታወቃል። ፍኖተ ሰላምና አካባቢው የብልጽግና ሰራዊት ከፍተኛ ግፍ ከሚፈጽምባቸው አካባቢዎች አንዱ ሲሆን ከአመት በፊት በዚህ ቀጠና በአንድ ቀን ብቻ ከመቶ በላይ ንጹሃን በድሮን ተጨፍጭፈው መገደላቸው አይዘነጋም። ክቡራትና ክቡራን መረጃዎቻችን እንደቀጠሉ ናቸው። ምርጫችሁን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። የህወሓት ጉዳይ በቃኝ ሲል ምርጫ ቦርድ ወሰነ። ህዝባዊ ወያኔ ሐርነት ትግራይ ህወሓት ለሁለተኛ ጊዜ ከፓርቲነት መሰረዙን ብሔራዊ ምርጫ ቦርድ ዛሬ ባወጣው መግለጫ አስታውቋል። ጥቅምት 24 ቀን 2013 ዓ.ም ምረት የሰሜን እዝ ሰራዊትን ከጀርባ መውጋቱን ተከትሎ በምርጫ ቦርድ ህጋዊ ሰውነቱ የተነጠቀው ህወሓት በብልጽግናው ሊቀመንበር ልዩ ትእዛዝ አማካኝነት በልዩ ሁኔታ ከተሰረዘበት ተመልሷል የተባለው ባሳለፍነው ዓመት ነበር። ጥቅምት 24 ቀን 2013 ዓ.ም ምረት የሰሜን እዝ ሰራዊትን ከጀርባ መውጋቱን ተከትሎ በምርጫ ቦርድ ህጋዊ ሰውነቱ የተነጠቀው ህወሓት በብልጽግናው ሊቀመንበር ልዩ ትእዛዝ አማካኝነት በልዩ ሁኔታ ከተሰረዘበት ተመልሷል የተባለው ባሳለፍነው ዓመት ነበር። ቦርዱ ዛሬ ከምሳ ሰዓት በኋላ ይፋ ባደረገው መረጃ እንዳስታወቀው የህወሓት ህጋዊ ሰውነት አብቅቷል፣ ከዚህ በኋላ ህወሓት የሚባል ፓርቲ የለም ሲል አስታውቋል። ለህወሓት መሰረዝ ምክንያት ያለውን ሲያስቀምጥም የህወሓት የቀድሞ ህጋዊ ሰውነት እንደማይመለስለት በግልጽ ተመላክቶ እያለ የፓርቲው ከፍተኛ አመራርም በቦርዱ በመገኘት ሰርቲፊኬቱንና ደብዳቤውን በሚገባ በመመልከት አንብበውና ፈርመው ከወሰዱ በኋላ በልዩ ሁኔታ ተመዝግቦ የተሰጠንን የህጋዊ ሰውነት ማረጋገጫ እንቀበለውም በማለት ተቃውሟቸውን አሰሙ ሲል ድርጅቱ ቃሉን ማጠፉን ይገልጻል። ምርጫ ቦርድ በደብዳቤው አክሎም ፓርቲው የእርምት እርምጃ ባለመውሰዱ ከግንቦት አምስት ቀን 2017 ዓ ም ጀምሮ ህጋዊ ሰውነቱ የተሰረዘ መሆኑን ወስኗል ብለዋል። ምርጫ ቦርድ ከዚህ ቀደምም በተመሳሳይ በህወሓት ላይ የህጋዊ ሰውነት ስረዛ ወስኖ የነበረ ቢሆንም በብልጽግና ፓርቲ ምልጃና በብልጽግናው ሊቀመንበር ትዕዛዝ መሰረት የህወሓት ጉዳይ ተመልሶ በፓርቲነት እንዲመዘገብ መደረጉ ይታወሳል። ሆኖም ህወሓት ያለ ቦርዱ እውቅና የራሱን ጠቅላላ ጉባኤ በማካሄዱ ህገወጥ ስራ ነው የሰራው ተብሎ ከቦርዱ ለቀረበለት ወቀሳ ማንም አይወስንልኝም ራሴ በመረጥኩት ቀንና ጊዜ የማካሄድ መብት አለኝ ሲል ምላሽ መስጠቱ አይዘነጋም። ከአራት ዓመት በፊት በትግራይ ክልል የተጀመረው ጦርነት ህወሓት በራሱ መንገድ ምርጫ ማካሄዱን ተከትሎ በተፈጠረ መጓተትና የጉልበትን ለካካ ፍክክር እንደነበር ይታወሳል። በኢትዮጵያ ታሪክ ከፍተኛ ሰዋዊና ቁሳዊ ሀብት የወደመበት ጦርነት ከተካሄደና ለጦርነቱ መጀመር ምንም ተሳትፎ ያልነበራቸው የአማራና የአፋር ክልሎች አብረው እንዲወድሙ ከተደረገ በኋላ እልባት የተሰጠው ፕሪቶሪያ ላይ በተደረገ ድርድር ነበር። በድርድሩ ወቅትም ያካሄዱት ምርጫ ህገወጥ ነው፣ በፌዴራል መንግስቱ ስር እገዛለሁ ብሎ ፈርሞ መመለሱም አይዘነጋም። ከዚያ ክስተት በኋላ በድጋሚ ጦርነት ለመክፈት የዘጋጀው ህወሓት ከወራት በፊት ያካሄደው ጠቅላላ ጉባኤ ከቦርዱ እውቅና ውጭ ነው ተብሎ ለቀረበበት ትችት የሰጠው ምላሽ ማንም አያገባውም የሚል ነበር። ከእሁድድ ብልጽግና ለክልሉ መሪ ተደርጎ እየተላከለት የሚተዳደረው ህወሓት ሆኖም በኦህዴድ ስር ለሚገኘው ምርጫ ቦርድ እውቅና አልሰጥም ብለዋል። ይህን ተከትሎም በቅርቡ ለአራተኛ ዙር የእርስ በርስ ጦርነት እንዳይፈጠር ያሰጋል ሲሉ ምሁራን ተናግረዋል። ህወሓት አስቀድሞም ቢሆን የጦርነት ቅስቀሳ ሲያደርግ መቆየቱ የሚታወቅ ነው። በመጨረሻም እባካችሁ ኢትዮጵያን እረፍት ስጧት። ብፁዕ ወቅዱስ አቡነ ማቲያስ አቡነ ጴጥሮስን ጨምሮ ሶስቱ ቅዱሳን አባቶች ባልተገኙበት የኢትዮጵያ ኦርቶዶክስ ተዋሕዶ የቅዱስ ሲኖዶስ ዓመታዊ ርከበ ካህናት ዛሬ ተጀምረዋል። የኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያን ዓመታዊ ርከበ ካህናት ዛሬ በይፋ ሲጀመር ብፁ ቅዱስ አቡነ ማቲያስ በንግግር ከፍተውታል። ብፁ ቅዱስ አቡነ ማቲያስ በንግግራቸው ለህዝበ እግዚአብሔር የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚያዊና በማኅበራዊ አገልግሎትም ጭምር ነው። ሕዝባችን ሰላምና ፍትህ እንዲያገኝ በጸሎትም በትምህርትም በምክርም ተግተን መስራት አለብን ብለዋል እንደ አጋጣሚ ሆኖ የኢትዮጵያ ህዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ይታወቃል ሲሉ የተናገሩት ብፁዕ ቅዱስ አቡነ ማቲያስ ህዝባችን ለእንግልት እየተዳረገ ያለውም የሌሎች እጅ ባይለየውም በዋናነት በገዛ ልጆቹ ነው። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። እንደዚህ ያለው ነገር በደንብ ያልታሰበበት አካሄድ፣ በብስለትና በንስሐ ማስተካከል አሸናፊነትን እንጂ ተሸናፊነትን አያሳይምና እንዲታሰብበት እንመክራለን። ከዚህ አንጻር ኢትዮጵያን ወደ ተሻለ ልማትና እድገት እናሻግራለን ብላችሁ የደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ። ሁሉን የሚያግባባ ነገር ፈልጉና፣ ችግሮችን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት አገር እፎይታ እንድታገኝ አድርጉ። ይህንንም ለውድናት የሚደረግ ካሳ አድርጋችሁ ውሰዱት። የቤተ ክርስቲያናችን ወቅታዊ መልእክትና ጥሪ ይህ ነው ሲሉ የሰላም ጥሪ አቅርበዋል። የቅዱስ ሲኖዶስ አባል የሆኑት ሦስት ቅዱሳን አባቶች ወደ ኢትዮጵያ እንዳይገቡ በብልጽግናው አገዛዝ ተከልክለው መቆየታቸው ይታወሳል። የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክ ሀገረ ስብከት ሊቀጳጳሱ ነው ያገለገሉ የሚገኙት አቡነ ጴጥሮስን ጨምሮ ሦስቱ ቅዱሳን አባቶች የተጣለባቸው እገዳ መነሳቱን ተከትሎ ነገ ጠዋት ወደ አገራቸው ገብተው ጉባኤውን ይሳተፋሉ ተብሎ እንደሚጠበቅ ከጠቅላይ ቤተ ክህነት የደረሰን መረጃ ያመላክታል። ይህ በእንዲህ እንዳለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ርክበ ካህናት ጉባኤ አጀንዳ አርቃቂ ሰባት አባላት ያሉት ኮሚቴዎችን ሰይመዋል። ኮሚቴው በቋሚ ሲኖዶሱ ተዘጋጅቶ የቀረበውን አጀንዳ በመመርመርና በማሻሻል ለቅዱስ ሲኖዶስ ምልአተ ጉባኤ በማቅረብ የሚያጸድቅ ይሆናል። የፕሮግራም ማስታወቂያ። ለክቡራን የጣና ቴሌቪዥን ቤተሰቦች፣ ጣና ቴሌቪዥን በየዕለቱ ከሚያቀርባቸው ዕለታዊ ዜናዎች በተጨማሪ ሰፊ ዝግጅት የተደረገበት ጣና ዕለታዊ የተሰኘው ፕሮግራማችን ከዛሬ ጀምሮ በየዕለቱ ከሰኞ እስከ ቅዳሜ ይቀርብላችኋል። ጣና ዕለታዊ የሰኞውን ፕሮግራማችን ለመከታተል የጣና ቴሌቪዥን ሁለተኛውን ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። ሰብስክራይብ አድርጋችሁ በቋሚነት ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጣና ቴሌቪዥን ከሐቅ ጋር። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ የዛሬ ግንቦት 6 2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች ዜናዎችና ትንታኔዎች እንዲደርሷቸው ዩትዩብ ቻናላችን በቋሚነት ሰብስክራይብ እያደረጋችሁ ወዳጅ ወዳጅ ሁኑን። እንዲሁም የትግል ሚዲያውን በተሳትፎ በማጠናከር አጋር እንድትሆኑን ጥሪ እናቀርባለን። ጣና ቴሌቪዥን ከሐቅ ጋር